ዛሬም አዲስ አበባ በማይዝሉ እጆች፣ በማይደክሙ ክንዶች በሳምንት ሰባት ቀናት በቀን 24 ሰዓታት 247 መዳረሻው ልታለመለት ለውጥ በግስጋሴ ውስጥ ትገኛለች። ይህ ከተማዋን የማዘመን ለነዋሪዎቿ ኑሮ የተመቸች ለጎብኚዎቿ ማረፊያና ተመራጭ እንድትሆን እያስቻላት የሚገኘው የኮሪደር ልማት ለአይንም ለኑሮ ምቹ ያልነበሩ ገጽታዎቿን በመቀየር ዓለም አቀፍ ተወዳዳሪነቷን አሳድጎታል። በመጀመሪያው ዙር በአራት ኮሪደር ልማት የተጀመረው ከተማዋን እንደ ስሟ አዲስ አበባ እንድትሆን የማድረጉ ተግባር በተገኙ ድሎች ሳይረካ ዛሬም ተጠናክሮ ቀጥሏል። ይህም የበርካታ ዜጎችን ኑሮ አሻሽሏል፣ ከተማዋን በዓለም አቀፍ መድረኮች ጭምር ተሸላሚ እንድትሆን አስችሏታል። የሁለተኛው የኮሪደር ልማት ስራ አካል የሆነው ከሳር ቤት መካኒሳ ጀርመን አደባባይ እስከ ፉሬ የሚደርሰው አስራ ስድስት ነጥብ አምስት ኪሎ ሜትር ዝመት ያለው የኮሪደር ልማት ስራ ተጠናቆም ለአገልግሎት ክፍት ሆኗል። ስፍራው የበርካታ ነዋሪዎች መኖሪያ እንዲሁም ዓለም አቀፍ ድርጅቶች መገኛ ቢሆንም ጥራት ያለው የከተማ ሕይወት ለመኖር ምቹ ያልነበረ አካባቢ ነው ሲሉ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ተ ተናግረዋል። በጣም ትላልቅ ዴቨሎፕመንቶች ያሉበት ብዙ ነዋሪዎች ያሉበት፣ ግን ደግሞ መተንፈሻ መንቀሳቀሻ መስሪያ ጥራት ያለው የከተማ ሕይወት ለመኖር የሚያስችል ሁኔታ አልነበረም በኮሪደሩ የነበረው። በተለይም ደግሞ ከሳር ቤት ጀምሮ ጀርመን ድረስ ያለውን በምናይበት ጊዜ አቦ ድረስ ያለውንም በምናይበት ጊዜ ብዙ ዓለም አቀፍ ድርጅቶች ያሉበት ነው። ወደ ሀያ ሁለት አካባቢ ጠጉ ኤምባሲዎች ያሉበት ሁለት ትላልቅ ዓለም አቀፍ ድርጅቶች ያሉበት እና ትላልቅ ዴቨሎፕመንቶችም ትላልቅ የተሻለ ኢኮኖሚ አቅም ያለውም ሰው የሚኖርበት አካባቢ ነው። ያም ሆኖ ግን የረባ የእግረኛ መንገድ የሌለበት ሰው ወክም የሚያደርግበት ወጥቶ የሚያርፍበት ልጆቹን የሚያጫውትበት ስፖርት የሚሰራበት ምንም አይነት ነገር ያልነበረው ነው። ምስጋና ለኮሪደር ልማት ስራ ይሁንና አመራሩ ከላይ እስከታች ተቀናጅቶና ተናቦ በመስራቱ ለትራንስፖርት ምቹ ሁኔታን የመፍጠር አዳዲስ እሴቶችን መጨመር ያስቻለ ለንግድ ስራ እንቅስቃሴ የተመቼ ምቹ ሁኔታን ያጎናጸፉ ሆኗል። ይህም ጤናማ የከተሜነት እንቅስቃሴ እንዲኖር አስችሏል ይላሉ ዋና ስራ አስኪያጁ። ወይም ደግሞ በሁለቱ በግራና በቀኝ ያሉትን ቦታዎች የለዩ ባሪየሮችን በመክፈታችን ምክንያት ትላልቅ ዴቨሎፕመንቶችንም ለረጅም ጊዜ አባንደን ተደርገው የነበሩ ቦታዎችን ጭምር ኦፕን አፕ ያደረገና አዳዲስ ኦፖርቹኒቲዎችን ያመጣ ነው። እንግዲህ ሆል ኮሪደሩን ስንጎበኝ ካየን ብዙ ሰው ከዚህ በፊት በእግር የማይንቀሳቀስበት ነበር። ረጅም ዲስታንስ ነው ግን ሰዎች በእግር ይንቀሳቀሳሉ። ታክሲ አይጠብቁም። ማታ ወጥተው ጤናቸውን ለመጠበቅ ወክ ያደርጋሉ። ከልጆቻቸው ጋር ባይስክ ሊነዳሉ። ከልጆቻቸው ጋር ወክ ያደርጋሉ። ይሄ ጤናማ የከተሜነት ህይወት እንዲኖር ያደረገም ነው። የከተማችን ቢዝነስ እንቅስቃሴም እንዲስፋፋ ያደረገ ነው። ለከተማችን ቫሊዩ ክሬት ያደረገ ነው። የከተማው የትራንስፖርት ፍሰት የህዝብ እንቅስቃሴንም ጭምር ያሳለጠ መሆኑ አዲስ አበባን በዓለም አቀፍ ደረጃ ተወዳዳሪ እንድትሆን ተጨማሪ መሰረተ ማት አቅም ያመጣ መሆኑ እንዳንድ ፖች ያደርገን ነው የምንወስደው። በአጭር ጊዜ ውስጥ በጥራት ህዝብን በማሳተፍ የተሰራ ልማት ነው ያሉት ደግሞ በአዲስ አበባ ከተማ የዲሞክራሲ ስርዓት ማስተባበሪያ ጽህፈት ቤት ምክትል ኃላፊ ወይዘሮ አለም ፀሐይ ሽፈራው። ልማቱ መጪውን ትውልድም ታሳቢ ያደረገ ነው ብለዋል። በአጭር ጊዜ ውስጥ በጥራት ህዝብን ባሳተፈ ህዝብን ባማከለ የተጠናቀቀ ኮሪደር ነው ማለት ይቻላል። እንግዲህ የዚህ ኮሪደር ሂደት ስናየው ከህንፃ ጀምሮ የቢዝነስ ሴንተር እንዲሆን አድርገንም ጭምር ህዝቡን ባማከለ መንገድ የተሰራ ኮሪደር ነው ማለት ይቻላል። እንግዲህ ህዝቡን በጣም ደስተኛ ነው የህዝቡ አድርገነ ወደ ታች ወርደን ከሰራን ህዝቡ ምን ያህል ከኛ ጋር እንደሚቆም ጭምር ያየንበት ነው። ህዝቡንም የነገውንም ትውልድ ፓርቲያችን ብልጽግና የነገንም አሻግሮ የሚያይ የነገን አሻግሮ የሚሰራ ግዙፍ ትልቅ ፓርቲ ነው። ያሰበውን ቃልን በተግባር እውን እያደረገ ያለ ፓርቲ ነው ብልጽግና ፓርቲ። ስለዚህ ያንን ባማከለ ትውልድንም ትውልድ ላይ ሰፋፊ ስራዎች እንዲሰራ ተደርጎ የተሰራ ስራ ነው።